የተከለከለና በለክልክ የሆነ ነገር እንደሆነ ተመልክተን ነበር። አሁን ደግሞ ምናሉ ሰቢዐን ሰባተኛው ወይ ደግሞ ሰባተኛው የሙንከር ላይ ደርሰናል ማለት ነው። ምናሉ አሉ አስኹሪየቱ ስኹሪያ ማድረግ ማለት ነው። ስኹሪያ ብሎ ማለት ነው። ማላገጥ መቀለድ ማለት ነው። አስኹሪየቱ ማላገጥና መቀለድ ነው። ሚነልሙ ተመስኪን አጥብቁ በያዙ በሆኑ አካላቶች ላይ ማለት ነው። አጥብቀው የያዙና ዲናቸውን ጠበቅ አድርገው ማለት ነው የያዙ ሰዎችን በተመለከተ እነሱን አስመልክቶ በእነሱ ላይ ማላገጥና በእነሱ ላይ መቀለድ ማለት ነው። በጣም ከባድ የሆነ ሙንከርና በልከ እስልምና የሚያስወጣ የሆነ ወንጀል እንደሆነ የምንመለከትበት የሆነ ነው አሉ من المتمسكين <سؤال> አጥብቀው የያዙ ሰዎችን ቢል ኪታቢ በቁርአን ወሱንነህ በሐዲስ ማለት ነው በሐዲስ ማለት ነው። አጥብቀው የያዙ አቂዳቸውን፣ መናጃቸውን፣ መንገዳቸውን በቁርአንና በሐዲስ ያደረጉ ካደረጉ ከሆኑ ሰዎች በነሱ ላይ መቀለድና እነሱን በተመለከተ ማሾፍና መቀለድ በነሱ ላይ መጫወት መጫወት ይባላል። ከባድ የሆነ ሙንከር ነው። ማሾፍ ሱክሪያ ማለት ማሾፍ፣ መቀለድ፣ መጫወት ማለት ነው። ማላገጥ ማለት ነው። በባን ሚነልሙ ተመስኪን አጥብቀው በያዙ ሰዎች ላይ በልኪታብ የወሱነቴ በቁርአንና በሐዲስ ማለት ነው አጥብቀው የያዙ ሰዎችን መረጃቸው መደገፊያቸው ቁርአንና ሐዲትን ያደረጉ ሰዎችን አህሉ ሱና ወጀማዓ ናቸውና እነሱም የሱና የጀማዓ ባልተቤቶች ናቸው። በሐቅ ላይ እንዲሆኑት አሰለፍዮን ተብለው የሚጠሩት ናቸውና በእነሱ ላይ መቀለልና መጫወት ይሄ በጣም ከባድ የሆነ ምንድነው አሉ ወንጀል ነው አሉ

ኢነለዚነ እነዛ አካላቶች እኮ አጅረሙ ወንጀለኛና ማለት ነው፣ አመፀኛ የሆኑ አካላቶች ከሀዳኖች ማለት ነው። ኢነለዚነ እነዛ እኮ አጅረሙ ወንጀለኛ የሆኑና አመፀኛ የነበሩት አካላቶች ከሀዳኖች ካኑ ነበሩ። ዋለ ካኑ ነበሩ። ሚንለዚነ ከነዛ ማለት ነው፣ አመኑ ካመኑት ሰዎች ሚን አለዚነ ከነዛ አመኑ ካመኑት ሰዎች እየድኋኩን የሚስቁና እናም እየድኋኩን የሚስቁና የሚቀልሉ ነበር ይላል። አላሁ ተባረከው ተዓላ እነዚ ከህልኖችና መጸኞች ካኑ ነበሩ። ሚንአለነ ከነዛ ማለት ነው አመኑ ከነዛ ባመኑት ላይ በነዛ ባመኑት ላይ እየድኋኩን የሚስቁባቸው ማለት ነው በጣም ማለት ነው ያኔ የሚስቁባቸው ሳቅን የሚያበዙባቸው ሰዎች ነበሩ፣ ይስቁባቸው ነበረ አማኞችን ሱሐቦችን ሲመለከቱ ማለት ነው። የመካ ከሀዲያኖች ካፊሮች ሱሐቦችን መልእክተኛው አለይሂ ሰላቱ ወሰለም የተከተሉትን ሲመለከቱ ይስቁባቸዋል፣ ሽክፍ በቃ ልፍ ሲሉ በጣም እንደዚህ ያሾፉ ማን ይስቁባቸዋል ማለት ነው። ወኢዳ ጊዜ ማለት ነው፣ መሩ ባለፈው ጊዜ ቢባና አማኞቹ በሚያልፉበት ጊዜ ቢሂም በነሱ ማለት ነው። ከሀዲያኖቹ ተቀምጠው እያለ አማኞቹ ልፍ ሲሉ ሙስሊሞች ልፍ ሲሉ እየተጋመዙን ይጠቃቀሱ ነበር ማለት ነው። ተመለከቷቸው ተመለከቷቸው፣ ተመለከቷቸው እነዚህን አዲስ እምነት ያመጡ እያሉ ማለት ነው። ይጠቃቀሱ ነበረ ይጠቋቁሙባቸው ነበረ እያሾፉ ማለት ነው። ተመለከታቸው እያለው እርስ በርስ ይጠቋቁሙ ነበር ማለት ነው። ወኢዛ ጊዜ ማለት ነው፣ እንቀለቡ በተመለሱ ጊዜ ማለት ነው ደግሞ እነዛ ሰዎች እንደዛ በአማኞች አላግጠው ቀልደው ተጫውተው ስቀውባቸው ማለት ነው፣ ሲስቁ የነበሩት ሰዎች ወኢዛ ጊዜ ማለት ነው፣ እንቀለቡ በተመለሱ ጊዜ ሲመለሱ፣ ኢላ ወደ ማለት ነው፣ አህሊሂም ወደ ቤተሰቦቻቸው ማለት ነው፣ ወደ ቤተሰቦቻቸው ሲመለሱ እንቀለቡ ይመለሳሉ እነዛ ካህዲያኖቹ ሲመለሱ ማለት ነው፣ አላግጠው ተጫውተው በአማኞች ላይ ቀልደው ሲመለሱ ወደ ቤተሰቦቻቸው ሲገቡ፣ ወኢዛ እንቀለቡ በተመለሱ ጊዜ፣ ኢላ አህሊሂም፣ ወደ ቤተሰቦቻቸው ሲመለሱ እንቀለቡ ይገለበጣሉ፣ ይመለሳሉ። ፋኪሂን ተደሳችሁ ነውና የተደሰቱ ሆነው ማለት ነው። በአማኞች ላይ ስለሳቁ በአማኞች ላይ ብዙ ነገር ስለተሳለቁና ስለሳቁ ማለት ነው። በዛ ባደረጉት ነገር ተደስተው ስቀው ማለት ነው ይመለሳሉ ማለት ነው ይላል። አላሁ ተባረከ ወተዓላ ማለት ነው። ወኢዛ ጊዜ ማለት ነው። ረአውሁም በተመለከቷቸው ጊዜ አማኞችን ሲመለከቱና ከሃዲያኖች አማኞችን ሲመለከቱ ቃሉ ብለው ይላሉ ማለት ነው። ብለው ይሉ ፈላጭ ቆራጭ ይሆናሉ ራሳቸው ማለት ነው። ወሳኝና ሁክም ሰጭ ራሳቸው ሆኖ ቁጭ ይላሉ ማለት ነው። ከሃዲያኖቹ ምን ብለው ይላሉ? ኢነ ሀኡላኢ ለዷሉን ብለው ይሉ ማለት ነው። ኢነ ሀኡላ እነዚህ እኮ ማለት ነው። እነዚህ አማኞች ይላሉ። እነዚህ እኮ አምነናል የሚሉት አዲስ እምነት ይዘው የመጡት የሆኑት አካላቶች ለሉን በእርግጥም የተሳሳቱ ናቸው። ተሳስተዋል እኮ ስህተት ላይ ናቸው። የተሳሳቱ ሰዎች ማለት እነሱ ናቸው ብለው ይሉ ነበር ይላል። አላሁ ተባረከ ወተላ ማኑ ከሃዲያኖችን በተመለከተ ሲናገር ማለት ነው። ወማ ርሲሉ እኔ ቀጥሎ ረድ ሲያደርግባቸውና ሲመልስባቸው በካሃዲያኖች ላይ ሲመልስባቸው ምን አለ? ወማ ኡርሲሉ አልተላኩም እኮ እነዚህ ማለት ነው፣ ከሃዲያኖች አልተላኩም። ዓለይህም በነሱ ላይ ያልተላኩ ሆነው ሳለ እንደዚህ ያላግጣሉ፣ ይቀልዳሉ። ወማ ኡርሲሉ ያልተላኩ ሆነው ሳለ፣ ዓለይህም በነሱ ላይ ሓፊዚን፣ ተጠባባቂ ማለት ነው፣ ተጠባባቂ ሆነው ያኒ ማነው አላህ፣ ጠብቁ እነሱ የሚሰርቱ ስራ ተከታተሉ ብሎ ማለት ነው። ያልተላኩ ሆነው ሳሉ ማለት ነው። እነሱ ማለት ነው እነዚህ ሰዎች ሰሃቦችን በተመለከተ የተሳሳቱ የጠመሙ ናቸው ብለው ይሉ ነበር ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ፈሊየውም አለቀጥሎ ማለት ነው። ፈሊየውም ዛሬ ቀን ማነው የትንሣኤ እለት ማለት ነው። ፈሊየውም የሚለው ዛሬ ቀን እኳ

ያኔ ማነው ተናንሰ ወሬሳ ሲወረወሩ እሳት ላይ ሲቀጡ፣ እነሱ ጀነት ላይ ሆነው ይስቁባቸዋል። ማነው ያዩ ምን አልኩፋር ከካህዳያኖች ወ በካዳያኖች የሐኩን ይስቁባቸዋል ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። ዐለ አራኢኪ ላይ ሆነው ሳለ ማለት ነው። በሀልጋ ላይ ነው። በአልጋ ጎበር ሆነው ሳሉ በሀልጋ ላይ ሆነው ሳለ ይስቁባቸዋል። አማኞች በሐልጋ ላይ ሆነው ይንዝሩን ይመለከታሉ። ጀነት ላይ በጣም ደስ ደስ የሚሉ ሐልጋዎች አሉ። ምርጥ ምርጥ የሆኑ ሐልጋዎች አሉና እነዛ ሐልጋዎች ላይ ሆነው ሳለማ ነው። አለል አራኢቂ በሐልጋዎች ላይ ሆነው ሳሉ ይንዝሩን ይመለከታሉ ማለት ነው። ያያቸዋል። እየተመለከቱ ምን ይላሉ ያኔ? ማነው ይስቁባቸዋል። እነዚህ ነበሩ እኮ ዱንያ ላይ ሲስቁብን የነበሩት ይሄውኛ፣ ማለት ነው። አሁን እንስቅባቸዋል እያሉ ይስቁባቸዋል። እርስ በርስ ባ ነው አማኞች ይስቁባቸዋል ማለት ነው። እሳት ላይ ሲቀጡና እሳት ላይ ሲቃጠሉ ማለት ነው ነው ሀልዊ በልኩፋር በተመነዱን ይላሉ። አልኩፋሩ ከሃዳያኖች ተመነዱነ ተመነዱን ከሃዳያኖች ካፊሮች ተመነዱን ማነገርን ካኑ የነበሩበትን ነገር የፈሉን ሲሰሩትና ሲፈጽሙት ማለት ነው። ነአም በእርግጥም አገኙ ነው ተባና አዋገኙ እርስ በርስ ሲሳለቁ ነበር ዱንያ ላይ

እሳት ውስጥ ማኑ ይቀጣሉ። ተመነዱ በሰሩ ስራ ከአላሁ ተባረከ ወተዓላ መነዳቸው ብለው ብሎ ማለት ነው። ነዓም አላሁ ተባረከ ወተዓላ ተናገረ ማለት ነው። ኢደን እዚህ አንቀጽ ላይ ምንድነው? ማን ምንድነበር የሚያደርጉት በአማኞች ላይ በቁርአንና በሐዲስን አጥብቀው የያዙ ሰዎችን ማለት ነው። የሚያላግጡ ሰዎች የካፊሮች የካህያኖች መገለጫ ነበር። ድሮም ላይ በአማኞች ላይ ሲያላግጡ የነበሩት ካፊሮች ናቸው። አሁንም ማለት ነው በአህሉ ሱና ወጀማዎች ላይ ማን ነው የሚያላግጡ ሰዎች አሉ። ይጥመታኛው ሱፊያዎችን ይመስል አህባሾችን ይመስል ማለት ነው። ያኒ ጺማቸውን አሳደገው ሲያዩ ሱሪያቸውን አሳጠረው ሲሄዱ አህሉ ሱና ወል ጀማዎች ምን ይሏቸዋል? እነዚህ ማኑ ዋህብያ፣ አሸባሪ፣ አክራሪ ወይም ደግሞ ማኑ የዲን ባልተ ቤቶች ምናምን እያሉ ማኑ ወይም ደሞ ዲን ዲን ማለት ወይም ደሞ ጺምን በማሳደግ መሰላቸው እንዴ? ሱሪን በመቁረጥ መሰላቸው እንዴ? ቀሚስን በመቁረጥ መሰላቸው ያኒ ማለት ነው እያሉ ይሳለቃሉ ማለት ነው። ይስቃሉ ማለት ነው። ጺም ማሳደግ ነውሩ ሆኖ ማለት እኮ ነው በእነሱ ወከዛሊከ እንደዚሁ ደግሞ ሱሪ ማሳጠር እንደነሱ መሬት ለመሬት እየጎተቱ ማለት ነው አለመህድ ማለት ነው ቀሚስ ማሳጠር ማለት ነው እንደነሱ የጎተቱ መሬት ለመሬት ማለት ነው ማለትነ አለመህድ ይህን ነገር አዲስ ነገር አድርገውት ማለት ነው ሱና ከመሆኑም ጋር ማለት ነው ያዘዙበት ነገር ነው

አሁንም በድጋሚ ፊ ውስጥ ማኖው ኪታቢሂ በመጽሐፍ ውስጥ አልከሪም በተከበረው በሆነው መጽሐፍ ውስጥ ሲናገር አኒል ካፊሪን ካህዳኖችን በተመለከተ ማለት ነው። ካፊሮችን በተመለከተ ሲናገር ምን አለ? የውመል ቂያመቲ የቃሚያ ቀን ምን ብሎ እንደሚላቸው ማው ካፊሮችን፣ ለካፊሮች ለካህዳኖች ምን እንደሚላቸው አላህ ሲናገር የውመል ቂያማ ማለት ነው። አኒል ካፊሪን ስለ ካህዳኖች የውመል ቂያመቲ የቃሚያ ቀን ማለት ነው። የውመል ቂያማ ካፊሮችን በተመለከተ ምን እንደሚላቸው አላሁ ተባረከ ወተዓላ ምን አይነት መልስ እንደሚሰጣቸው እነሱም ደግሞ ምን እንደሚሉ ማለት ነው። አላሁ ተባረከ ወተዓላ ማለት ነው ኸይራን እንደ እሱ ማኑ ተናግሯል። ቁርአን ላይ የካፊሮችን ስራ ተናግሯል ማለት ነው። የውመል ቅያማ ደግሞ እሱ ምን እንደሚመልስላቸው ምን እንደሚላቸው አላህ ቁርአን ላይ አስፍሯልና ያኔ ማለት ነው። እሱን ሲናገር ምን አለ? ቃለ ኽሰኡ ፊሃ ወላ ቱከሊሙን ብሎ አላሁ ተባረከ ወተዓላ ተናገረ። ምን ብሎ ነበር መጀመሪያ ላይ

ይቅሰኡ ማለት ቢማዕና ተዋረዱ፣ የተዋረዳችሁ ሁኑ ፊሃ በሷ፣ በሳት ውስጥ ማነው የተዋረዳችሁ ስትሆኑ ተቀመጡ ይላቸዋል። ይቅሰኡ፣ የተዋረዳችሁ ስትሆኑ ተቀመጡ፣ ፊሃ በጀሃነም ውስጥ የተዋረዳችሁና የተናነሳችሁ ናችሁ፣ እዛው እሳት ላይ ተቀመጡ ይላቸዋል። ፈጽሞ ያኔ ማኑ ልትወጧችሁንም፣ ወላ ትከልሙኒ፣ እኔንም አታናግሩኝ። እንደዚህ አድርግልን አውጣን እያላችሁ አትለምኑኝ፣ አታናግሩኝ። እዛው ማኑ የተዋረዳችሁ ናችሁ፣ እሳት ላይ ዘውትሩ ይላቸዋል። አላሁ ተባረከ ወተዓላ ማለት ነው።

አመና ባንተ አመን አምነናል ብለው የሚሉ ሰዎችና ዱዐ የሚያደርጉ ሰዎች ነበሩ ከባሮች ውስጥ። ፈግፊር ለና አምነናልና ፈግፊር ማረን ለና ለእኛኮ ማረልን ይሉ ነበረ። ወንጀላችንን ይቅር በለን ብለው የሚሉ ሰዎች ነበሩ። ወርሐምና እዘንልንም ይሉ ነበረ። እዘንልንም ብለው የሚሉ ሰዎች ነበሩ ብሎ ይላቸዋል። ወአንተ አንተም ደግሞ ከይሩ በላጭ ነህነ አራሒሚን ከአዛኞቹላ በላጭና ዋናው ከአዛኞቹላ አዛይነህና እዘንልን ብለው የሚሉ ባሮች ነበሩ ታያ እናንተ ከህዲያኖች ፈተከትሙም ያዛችኋቸው የያዛችኋቸው ፈተከትሙም ማለት እነሱን ያዛችኋቸው ሲክሪየን አይ መቀለጃና መጫዎች አድርጋችሁ የያዛችኋቸው እንደዚህ ሲሉ ትሳለቁባቸው ነበረ ትቀልዱ ነበረ

የእኔን ውሳቴና እኔን ማስታወስን እስካሰረሷችሁ ድረስ እኔ ማነው በእነሱ ማላገጥ ቢዝ ሆናችሁ እኔን ማስታወስና እኔን ማለት ነው። ማስታወስና በእኔ ማመን የሚባለውን ነገር እስከረሳችሁ ድረስ እነሱን እኮ መቀለጃና መጫዎች አድርጋችሁ ትይዟቸው ነበረ ብሎ አላሁ ተባረከ ወተዓላ ነገራቸው። ወኩንቱም ነበራችሁም ሚንሁም ከእነሱ ከአማኞች እኮ በአማኞች ላይ ማለት ነው። ወኩንቱም ነበራችሁ ሚንሁም በአማኞች ላይ ተድሐኩን የምትስቁና የምትሳለቁ ነበራችሁ። ተስቁና ተሳለቁ ነበር እኔ ተቀልዱባችሁ ነበር፣ ታሾፉባችሁ ነበር እኮ ያኔ ማለት ነው ብሎ ይላቸዋል። ኢኒ እኔ እኮ ጀዘይቱሁም እነዚህ አማኞች ባሮችን ኩ መነድኋቸው፣ ጀዘይቱሁም መነድኋቸው፣ ሰጥኋቸው፣ አጅር ሰጠኋቸው። አልያውም ዛሬ ቀድማ ነው ሰጠኋቸው። ቢማ ባይ ቢሰበብ ይማ ማለት ነው በነገር ምክንያት ማለት ነው ሰበሩ በመታገሳቸውና በታገሱበት በሆኑ ምክንያት ማለት ነው በመሶበራቸው በመታገሳቸው ምክንያት እናንተ እንደዚ እየሰደባችኋቸው፣ እንደዛ እየሳቃችሁባቸው ስለሶበሩና በእምነታቸው ላይ ጸንተው በቁርአን አባሪስ ቀጥ በማለታቸው ምክንያት ዛሬ ቀን መነደዋቸው አነሁም እነሱ እነሱና እነሱ ሆኑ ማለት ነው። አነሁም እነሱ ሆኑ ሁም እነሱ አልፋኢዙን እድለኞቹና እድለኛ ጀነትን የተገጠሙ እድለኛ የሆኑት እነሱ ሆኑ፣ እነሱን አደረኳቸው። አነሁም እነሱ እነሱን እንኳን አደረጓቸው አደረኳቸው፣ ሁም እነሱ አልፋኢዙን እድለኞችና እድለኛ አደረኳቸው ብሎ ይላቸዋል። እናንተን ከሰራችሁ እሳት ላይ ገባችሁ፣ እነሱ ግን እድለኛ ሆነው በመታገሳቸውና በመስወበራቸው ምክንያት ያኔ ማለት ነው እድለኛ እንዲሆኑ አደረኳቸው፣ ጀነትን አስወረስኳቸው፣ ጀነትን ሰጠኋቸው ብሎ አላሁ ተባረከ ወተዓላ ማነው ተናገረ። ስለዚህ እዚህ አንቀጽም ላይ ማለት ነው በካሃዲዎች ላይ ነው ያላግጡ ነበር፣ ይሳለቁ በአማኞች ላይ ካፊሮች፣ ይሳለቁ ይቀልዱ ነበርና አላህ ማለት ነው እሳት ላይ ማነው አዘወተራቸው፣ እሳት ላይ ማነው ሳይማኑ አኖራቸው በማላገጣቸው ምክንያት፣ ስለዚህ ሳተ ላይ ማኑ አዘወተራቸው አማኞችን እሳ ግን እና በመጽናታቸው ጀነትን ማኑ አስገባቸው ብሎ እየተናገረ ነው ስለዚህ በእኛ ላይ ያለብን

በመሶበራቸውና በመታገሳቸው ምክንያት እነሁም ሁሙል ፋይዞን እነሱ ኮማኑ እድለኛ እንደሆኑ አደረግኳቸው፣ ጀነትን እንዲገቡ አደረግኳቸው ብሏልና ሶበር የሚጠበቅብን እንጂ በእኛ ላይ ቢያላግጡብን ምንም ነገር እንዳይመሰን ኋላ ልንል አይገባም ነው የሚልነው የዛር ተሳችን